ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን፣ ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች የጠላትን ኃይል ሙትና ቁስለኛ አድርጓል ተባለ። መስከረም 28 ቀን 2018 ዓ ም የጠላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ እያለ አርኖ ጋርኖ የተባለ ቦታ አፋበሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦርና የፋናዮቤ ክፍለ ጦር አሃዶች በጥምረት ቦታ ይዘው በሰነዘሩት ማጥቃት ድል ተቀዳጅተዋል ሲል እዙ ገልጿል። ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች ቀድሞ በመቆጣጠ የጠላት የጠላት ኃይል ሙትና ቁስለኛ ሲሆን አንድ ወታደራዊ ኦራል ከጥቅም ውጭ ሆኗል ነው የተባለው። ከአርኖ ጋርኖ መብረቃዊ ጥቃት የተረፈው የጠላት ኃይል ከማክሰኝት በቅርብ ርቀት ላይ የምትገኘው ፈረንጅዋ ከተባለው ቦታ ሸሽቶ እንደደረሰ በጥቁር አንበሳ ክፍለ ጦር ንስር ብርጌድ በደፈጻ በድጋሚ ተመቶ ሙትና ቁስለኛውን እያዝረከረከ ቀሪውን ሸሽቶ ከምሽቱ ሶስት ሰዓት ጀምሮ ማክሰኝት ከተማ ባለው ምሽጉ ተወሽቋል። በሁለቱም አውደ ውጊያዎች የተገኙ ድሎች 15 የሞተ 23 ቁስለኛ ሆኗል። ቁስለኞቹ በማክሰኝ ና በጎንደር ሕክምና ለማግኘት መግባታቸው ተረጋግጧል ሲል የአፋ ባህር ሰሜን አማራ ቀጠና በላይ ዘለቀ እዝ ቃል አቀባይ ዮሐንስ ንጉሱ ሙጭ መረጃውን አጋርቶናል። የበረሃው አናብስት ዛንበረሃ ብርጌድ የጠላትን ኃይል ሙትና ቁስለኛ አድርጎታል ሲል ክፍለ ጦሩ ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ዛንበረሃ ብርጌድ መስከረም 28 ቀን 2018 ዓ ም ከቀኑ 10 ሰዓት ላይ ደጀን ወረዳ ጉቢያ ከተማ በመግባት የጠላትን ኃይል ላይ ሙትና ቁስለኛ አድርገውታል ነው የተባለው። በደጀን ወረዳ ጉቢያ ከተማ ከምሽቱ አንድ ሰዓት ድረስ በቆየ ውጊያ በአገዛዙ አረመኔው ሰራዊት ላይ ከፍተኛ ኪሳራ ደርሷል። በዛም ብርጌድ የተለቆሰው የአገዛዙ አረመኔ ሰራዊት አዳሩን ዙ 23ና ፔምፔ ሲተኩስ አድሯል በማለት የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። የበንድ እንዳለ ሆዳነሽና ጅጋ ጠላት ለመግባት ቢሞክርም ተቀጥቅጦ መመለሱ ተነገረ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አረንዘው ዳሞት ብርጌድ ሰሞኑን በቀጠናው የሚገኘውን የጠላት ኃይል እየቀጠቀጠው ይገኛል። በምዕራብ ጎጃም ዞን ውስጥ ከሚገኙ ከተሞች ውስጥ ከዞኑ መቀመጫ ከተማ ፍኖተ ሰላም በሶስትና በሰባት ኪሎ ሜትር ርቀቱ የሚገኙ የሆዳንሽ ቀበሌና የእጅጋ ከተማ አስተዳደርን ለማስለቀቅ ጠላት ያለ የሌለ ኃይሉን ሰብስቦ የመጣ ቢሆንም ሆዳንሽ ልዩ ስሙ ጠሚም የሚባል ቦታ ላይ ከባድ መሳሪያ ጭኖ ቢመጣም ሶስት ሙትና ከአስራአንድ በላይ ቁስለኛ ይዞ በሩጫ ተመልሷል ሲል ብርጌዱ ገልጿል። ነገር ግን ሞኝ ቢያፍር የሞኝ ዘመድ ያፍር እንደሚባለው ማፈሪያ የሌለው ሚሊሻ ፍኖ ተሰላም እየወረጠ ገብቶ መጨፈሩ ህብረተሰቡን ሲያስገርም አምሽቷል። በተለይም አገዛዙ ጥሎ ሲፈረጥጥ የመንግስት መስሪያ ቤቶችን አቃጥሎ ወጥቷል ነው የተባለው። በሌላ ዜና የአፋብሃ ምዕራብ አማራ ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ አራተኛ ሻለቃ ከቀሸምሽ ቀበሌ ማህበረሰብ ጋር ውይይት እያደረገ ይገኛል። በስብሰባው የአባ ኮስትር ብርጌድ አመራሮች፣ የሻለቃ አመራሮች ተገኝተዋል። በውይይቱ ላይ የሃይማኖት አባቶች፣ የጊዜያዊ አስተዳደር እና የፍትህ አካላት በተገኙበት በወቅታዊ ሁኔታዎች ላይ ጥልቅ ውይይት ተደርጓል። ህዝባችን ከፋኖ ጎን ሆኖ ትግሉን እያጧጧፈው የሚገኝ ሲሆን ፋኖ ከህዝቡ ጎን ሆኖ የተለያዩ የማህበረሰባችንን ችግሮች በመዋቅር አዋቅሮ አገልግሎት እየሰጠ ነው በማለት ማለት ማህበረሰባችን በድጋፍ እንደማይለየን ምስክርነቱን አስቀምጧል ብሏል። አባ ኮስተር ብርጌድ ህዝብ ግንኙነት ንጹሐን ላይ ያነጣጠረ የድሮን ጥቃት ተፈጸመ ሲሉ የፋኖ ኃይላት ገለጹ። በዛሬ ዕለት መስከረም 29 ቀን 2018 ዓ ም ጠዋት አንድ ሰዓት ተኩል ላይ በሰሜን ወሎ ዞን ጋሸና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጃ የሚባል ቦታ ላይ በተተኮሰ የድሮን ጥቃት አንድ ንጹሐን ሲገደል የሃይማኖት አባት ካህልን ጨምሮ ስድስት ንጹሐን ላይ ከባድ እና ቀላል ጉላት እንዳደረሰ ምንጮች ገልጸዋል። አገዛዙ ከሰሞኑ በዘመቻ አርበኛ አደም አሊ ወይም አባን አደው የደረሰበትን በትር መቋቋም ሲያቅተው ተከታታይ የድሮን ጥቃት በዘፈ ቀደ እየተኮሰ እንደሆነ እስካሁን የሚወጡት መረጃዎች ይጠቁማሉ። አሁንም በሁሉም የምስራቅ አማራ ቀጠናዎች ተከታታይ የድሮን አሰሳና ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞቻችን ያገኘነው መረጃ ያመለክታል። ሕዝባችን ልዩ ጥንቃቄ እንዲያደርግ መግለጽ እንፈልጋለን ሲሉ የመረጃ ምንጮች አክለው ገልጸዋል። ኤርትራና ህወሀት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን ህወሀት አስተባበለ። ኤርትራና ህወሀት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ ህወሀት አስተባበለ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሀት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሀት ምላሽ ሰጥቷል። ህወሀት ትናንት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሀትና በትግራይ ህዝብ ላይ የተሳሳተና የፖለቲካ አላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስትር ሰንዝረዋል ብለዋል። እንደዚህ ያለ የሐሰት ውንጀላ የፌዴራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህወሀት በደብዳቤው ገልጸዋል። የውጭ ጉዳይ ሚኒስትር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሀት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። በምላሹ በህወሀት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሀሰተኛ ክስ ችን ህወሀት ላይ በማቅረብ የዓለም አቀፉን ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈው ደብዳቤ በኤርትራ መንግስትና በህወሀት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብለዋል። ህወሀት ትናንት መስከረም 28 ቀን 2018 ዓ ም ለጉተሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናክል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው የሚባለው ህወሀት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷልም። የፌዴራል መንግስት በመሰረት አልባ ክሶች አመካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅሏልም። ህወሀት ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስ ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈ ያስፈን ረገድ ግዴታዎቹን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና አያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞታ ስር ነው ሲል ህወሀት ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይን ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያ ስምምነትን ተሰንጥሷል ሲልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሀትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። የኤርትራ መንግስትና ህወሀት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉ ጥቃት ላይ ተሳታፊ ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስትር ደብዳቤ የህወሀት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ቢቢሲ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤው ህወሓት የፕሪቶሪያ ስምምነትን ጥሷል ሲል ቢከስም ህወሓት በምላሹ በላከው ደብዳቤ የፌዴራል መንግስቱ ስምምነት ነቱን እንደጣሰ ወንጅሏል። በህወሀት በተጻፈው ደብዳቤ ላይ በፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይ ለቀው አለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች የሰላም ሂደቱን አሰናክለዋል፣ አለመረጋጋት እንዲሰፍን ምክንያት ሆነዋል ብለዋል። ከፕሪቶሪያ ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሀት ህጋዊ እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲልም የከሰሰው ህወሀት በትግራይና በአካባቢው እየጨመረ የመጣው ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ ግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህም ዳግመኛ ግጭት ሊቀሰቀስ እንደሚችል ገልጿል። ህወሀት አንቶኒዮ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀናል። እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብለዋል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ያላቸውን እምነት ያድሳል፣ የስምምነቱን ትግበራም ያረጋግጣል ሲልም አክሏል። የውጭ ጉዳ ሚኒስትር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህንን ጸባጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የኢትዮጵያ መንግስት ህወሀትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሀት በሰጠው ምላሽ የውጭ የውጭ ጉዳይ ሚኒስትር በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው አመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ብላ መክሰሷ ተዘግቦ ነበርም። ይህንንም ተከትሎ ኤርትራ በሰኔ ወር የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወቃል። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ አብክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት ገልጸዋል። ኤርትራ በበኩሏ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለችም። እስራኤልና ሐማስ የጋዛ ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ ደረሱ። ስምምነቱ በአስር ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን የመካከለኛው ምስራቅ አብዛኛውን ክፍል ያናጋውንና ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ይቋጫል በሚል ተስፋ ተጥሎበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች በጋዛ የሚካሄደውን ጦርነት ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸውን ትናንት ማምሻውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። ትራምፕ ለአረቡና ለሙስሊም አል ለእስራኤል እና በዙሪያ ላሉት ሀገሮች እንዲሁም ለአሜሪካ ታላቅ ቀን ነው ሲሉ ስምምነቱን አሞካሽተዋል። ይህ ታሪካዊ ክስተት እውን ለማድረግ ከኛ ጋር ለሰሩ አሸማጋይ ሀገራት ኳታር፣ ግብፅ እና ቱርክ ምስጋና ይገባቸዋል ያሉት ፕሬዝዳንቱ ሰላም አድራጊዎች የተባረኩ ናቸው ብለዋል። በተኩስ አቁም ስምምነቱ ጋዛ ውስጥ በሐማስ የተያዙት አጋቾች በሙሉ በቅርቡ እንደሚለቀቁ የገለጹት ትራምፕ እስራኤልም ለጠንካራ ዘላቂና የማይጠፋ ሰላም እንደ መጀመሪያ እርምጃ ወታደሮቿን ስምምነት ወደ ተደረሰበት መስመር እንደምታስወጣ ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ለእስራኤል ታላቅ ቀን ነው ሲሉ ስምምነቱን ተቀብለውታል። ይህ ዲፕሎማሲያዊ ስኬት ለእስራኤል መንግስት ብሔራዊና ሞራላዊ ድል ነው ያሉት ኔታንያሁ ከመጀመሪያውኑ ግልጽ አድርጌ ነበር፣ ሁሉም ታጋቾችን እስኪለቀቁና ሁሉም ጉቦቻችን እስኪሳኩ ድረስ አናርፍም ብለዋል።